አሰላሙ አለይኩም ወራህመቱላሂ ወበረካቱ፣ እንደምን አላችሁልኝ ውድና የተከበሯቸው ተመልካቾች ሁላችሁንም ሰላም ሰላም ብያለሁኝ። ዛሬ ደግሞ በመርሳ አባገትዬ የተሰራ አሪፍ የሆነ የጅብሰም ቤት ነው ማሳያችሁ። የፕላስቲክ ኮርኒሱ እንደምትመለከቱት ዲዛይን አለው። ይሄ አንዱ ዲዛይን ነው። ዲዛይኑን በእናንተ ምርጫ መሰረት በጣም የተለያየ ዓይነት ዲዛይን አለ። ጅብሰሙን ደግሞ ከፈለጋችሁ ኮርኒሱን ብቻውን ማሰራት ካልሆነ ደግሞ ቤቱን ሙሉ በጅብሰሙንና ኮርኒሱን ኮንትራት ሙሉ መስጠት ትችላላችሁ ማለት ነው። እና እንግዲህ ቤታችሁ ጥቅጥቅ ሊሆን ይችላል፣ ልስን ሊሆን ይችላል። ያን እንግዲህ የጅብሰም የሚወስድባችሁ መጠን ይለያያል። ጥቅጥቅ ከሆነ ጅብሰም የሚወስድብ መጠን ከፍ ይላል፣ ልስን ከሆነ ደግሞ ጅብሰም ብዙም አይፈጅም ማለት ነው። እና እንግዲህ አሁን ይሄ ቤት የምትመለከቱት ሳይዙ ተነሻለ ነው። ጅብሰም እስከ 150 ኩንታል ጅብሰም ኪስ ማለት ነው ፈጅቷል ጅብሰም ማለት ነው። እና ሌላ ደግሞ የባለሙያ ባለሙያ እስከ 60 ሺ ብር ባለሙያው ማለት ነው ሙሉውን ጅብሰሙንም ሰርቶ ኮረንቹንም ሰርቶ ይሄ ነው ለኮርኒሱ ደግሞ ከዛ ኮርኒሱ አለ ኮርኒሱ 64 ካሬ ፈጅቷል አሁን ላይ ካሬ በ550 ብር ነው ስለዚህ አሁን ላይ ያው ውበት ምናምን የሚያምረው አሁን ብዙ ጊዜ አሁን ላይ እየተሰራ ያለው የፕላስቲክ ኮርኒስ ነው ጅብሰሙ ብዙ ጊዜ ውሃ ምናምን ነገር ሲነካው እየቆየ የመውደቅ መሰነጣጠቅ፣ ምናምን አለው። እንደኔ የፕላስቲኩ ይሻላችኋል ለማሰራት፣ ጅብሰሙ ይቅርባችሁ። ጅብሰሙ ምናልባት ትንሽ ውበት ሊኖረው ይችላል፣ ግን ቢሆንም ለትንሽ ጊዜ ነው ውበቱ ማለት ነው። ትንሽ እየቆየ በሄደ ቁጥር ስንጥቅጥቅ ነው የሚለው። እንደገና ሁለተኛ የሰራ ውስጥ ይጨምራችኋል። ስለዚህ የፕላስቲክ ይሻላቸዋል። ፕላስቲክ በጣም የሚያምሩ ዲዛይኖች አሉ። ይሄ አንድ ዲዛይን ነው። በፈለጋቸው ዲዛይን ማሰራት ትችላላችሁ ማለት ነው። እና ስለ ሰራት ካሪ ፍጅተዋል። አንድ ካሪ በ ሀምሳ ብር ነው። ማባዛን ነው። ሌላ ሞራል እንጨት የሚባል አለ። ቢስማር የክሬንችት ቢስማር፣ እነሱ እነሱን ትገዛላችሁ። እዛ ለባለሙያ መስጠት ነው ማለት ነው። እና እንደዚህ አይነት ስራዎችን ማሰራት ለምትፈልጉ አናግሩኝ። ስልክ ቁጥር 0922759529 ኮንትራት ተወስዶ ዋጋውን ተባባሉና ወይም ሙሉውን ወይም ሙሉውን ከፈለጋችሁ ደግሞ የባለሙያውን ብቻ ወስዳችሁ ማሰራት ትችላላችሁ ማለት ነው። እና ውጭ ሆናችሁ እዚህ ባለሙያ ቁጥር ማታውቁ ወይም ማሰራት ምትፈልጉ ቤት ማስገረፍ የተለያዩ ነገሮች የምትፈልጉ ኮኔስ ማሰራት፣ የሚሸጥ ቤትና ቦታ የምትፈልጉ በስልክ ቁጥር 0922675529 ላይ የእኔ ቁጥር ነው፣ እየገባችሁ ካናገራችሁኝ እኛ ጋር ባለሙያም ሁሉም ስላለ ኮንትራቱን ወስደን እኛው ራሳችን ጨርሰን ቤታችሁን አሪፍ አድርገን እናስረግባችኋለን ማለት ነው እና ይህ ነው ሁላችሁም ይህም ቪዲዮ ላይክ አድርጉ። ጥያቄ ካላችሁ ኮሜንት ላይ ያስቀምጡልኝ፣ ጥያቄያችሁን እመልስላችኋለሁ። ማንኛውም ነገር የቤት ማስገረፍ ሊሆን ይችላል። በረንዳ፣ ቁምሳጥን፣ አልጋ፣ የፈርኒቸር እቃዎችን ማንኛውም ትእዛዝ ካላችሁ አናግሩኝ።